ስለዚህ መስጂዱ የቀደመ የነበረው የመስጂዱ አስተዳደር ሁኔታ ስንመልከተው ማህበረሰቡ የሚመርጥበት ማህበረሰቡ መርጦ ኮሚቴ የሚያደርግበት ሂደት ነበረ። ያንን ሂደት አልቀበልም በማለት መጅሊሱ እኔ የተቀበልኩትን ካልተሸከማችሁ በሚል አሊ መስጂድ ላይ የተፈጠረውን ሂደት የምናውቀው ነው። ይህን በማለቱ አሊ መስጂድ ላይ ምንድን ነው የተፈጠረው? መጅሊሱ ለምሳሌ ይሄን ከማህበረሰቡ ጋር ባለመግባባት ማህበረሰቡን ሂድን አላውቀልህም፣ እኔን አልወክልህም በማለቱ ይሄን ደብዳቤ ጽፎ ሀጂ ሱልጣን ማን ይሄን ደብዳቤ ኮሚቴ አድርገው ደብዳቤ አሲዘው ወደዛ አካባቢ በመላካቸው ምንድን ነው የተፈጠረው እስኪ ብለን ማየታችን የግዴታ ይሆናል። ይወቁልኝ ስሙልኝ ከማለት ይልቅ ስራዎቹ ራሳቸው አፍ አውጥቶ ስለሚናገሩ የአዲስ አበባ መጅልስ ባለፉት ሶስት አመታት ያከናወናቸው ተግባራትን በአደረጃጀት እንዲሁም በተለያዩ አሰራሮች መረጃ ይሰጥ ስለነበረ መሆኑን ለመግለጽ እወዳለሁኝ። መልካምና ውጤታማ ስራዎችን የማከናወን አቅም እስካለው ድረስ እርሱ ሳይሆን ስራው እራሱ ይናገራል። ከመስችድ ላይ የተወረወረውን ሰኢድን እስኪ ቪዲዮ እዛችጋ በደንብ እስክሪኑን ሰፋ አድርጋ አሳየልኝ። እዛችጋ እንግዲህ አሁን ይህን ስታዩት። ይሄ ቪዲዮ በደንብ ተመልከቱት። አንድ ሰው አንድ ሙስሊም የሆነን አካል አንድ ሙስሊም የሆነን ወንድም የሆነ ቦታ ላይ ሊደርስለት የሚችል የሆነ ቦታ ላይ ሊያነሳው የሚችል ወንድም ከፎቅ ላይ በጩቤ ወቅቶ ከጩቤ ወቅቶ ከፎቅ ላይ መወርወር በየትኛው የሙስሊም መጅሊስ ታሪክ ነው ያየነው? በየትኛው የሙስሊም መጅሊስ ታሪክ ታይቶ ነው ይሄ እኔ የወጋው እነዛ ልጆች አይደሉም፣ ከላይ የለቀቁት መጅሊሱ ነው። ከላይ የለቀቁ ሀጂ ሱልጣን ማናቸው ሰኢድን ከላይ የለቀቁት መሐመድ አባተ ነው፣ ከላይ የለቀቀው። እንጂ እነዚህ የሚወጉት ወይንም የወጉት ልጆች አይደሉም። ምክንያቱም ታዛዥ ያዘዘ አካል አለ፣ ከበስተ ጀርባ ያንን ያዘዘ ይህን አስፈጽም ፈጽም ብሎ ያለ አካል አለ። እንግዲህ እስከ ዛሬ ድረስ ለአንድ ዓመት ከምናምን ህክምና ሲያደርግ እስቲል እስከ ዛሬ ድረስ ስራ መስራት እንኳን የማይችልበት ደረጃ ላይ ነው ያለው። አንድ ወጣት ሙስሊም እስልምናን ማገዝ ሲችል መስራት ሲችል እንዳይሰራ ያደረገው ይህ መጅሊስ ነው። ስለዚህ ይሄንን ይሄ መጅሊስ ያመጣው ፍሬ ይሄ የዚህ የመጅሊሱ ፍሬ ይኸው ሰኢድ ላይ ተነዋል። ይህ ነው የበሰበሰ የበሰበሰ የመጅሊሱ አገዛዝ የመጅሊሱ ስርዓት ይህን ያመጣው ሁለተኛው ጽንስን እንግዲህ እሱንም እስክሪኑ ላይ አለ መሰለኝ፣ እሱንም በደንብ አሳይልኝ። እዛች ጋር በደንብ እንዲታያቸው። እንግዲህ ይሄ እህታችን መስጊድ ላይ ብጥብጥ በሚፈጠርበት ሰዓት ላይ ሰላም ለማውረድ ተው ተው ለማለት በግርግሩ ሰዓት ላይ የገባች እህት ነች። ነገር ግን መጅሊሱ ይኸው የሀጂ ሱልጣን አማን መጅሊስ ነው። ይሄው እነሱ ይሄንን ደብዳቤ ይሄ ቦታ ላይ ካልተቆጣጠራችሁ ወደኛ እንዳትመጡ የኛ አካል አይደላችሁ ብሎ ያካቸው አካላት ከደረጃ ላይ ወይንም ከዛው ካለበት ቦታ ላይ ገፍትረው ሲጥሏት እንግዲህ የፅንስ እስከ ማቋረጥ ድረስ የደረሰበት ይሄ ነው። ይሄ ነው የሃጂ ሱልጣን አማን ፍሬ ባለፉት ሶስት ዓመታት አራት ዓመታት ያፈሩት ፍሬ። በግልጽ መናገር እችላለሁ። በግልጽ ማስረጃ ስላለ ማለት ነው። በማስረጃ ስለሆነ ይሄ ማርች ፍሬ ነው። የጭቆና ፍሬ ነው። የበደል ፍሬ ነው። ከዚህ ባሻገር ማየት እንችላለን። ማሳሰርና ፍትህ ማዛባት በሀጂ ሱልጣን አማን ዘመን በየትኛውም የኢስላም ታሪክ የማይታወቅ ወይንም አንድ እንኳን የኢስላም ብቻ አይደለም፣ አንድ የእምነት ተቋም የፕሮቴስታንትን ብለው የኦርቶዶክስ ተቋማቶች አንድ እናትን አሳስሩ የሚባሉ ያሳስራሉ አያሳስሩ፣ ወላሂ ይምላሉ፣ አያሳስሩ። ምክንያቱም የትኛውንም አባት የትኛውንም መሪ ከእናት ነው የተወለደው። እኔ የሌላን እናት ሳከብር ነው የራሴንም እናት ማክበሬን የሚሰማኝ ወይንም የሚሰማው ሰው ይህ መጅሊስ እኮ በውሸት በውሸት እናቶችን እንግዲህ ፓትሮል ፓትሮል አዞ አስመጥቶ እናቶችን ሰብስቦ አጠና ተራ ፖሊስ ጣቢያ በረመዳን ወስዶ ያሳሰረ ያሳሰረ መጅሊስ ነው። ይህ ብቻ አይደለም ፍትህ ለማዛባት የሄደባቸው ርቀቶች እኛ ማናቃቸው መረጃዎቹ ማይደርሱን እንዳይመስላችሁ መረጃዎቹ በደንብ ይደርሱናል። እስከ ፍርድ ቤት ሄዳችሁ ምን ለማድረግ እንደምትሞክሩ ያው ፍርድ ቤት ዛሬ በእርግጥ ፍርድ ቤት በደንብ ግራቀኙን አይቶ ነው የሚሰራው እንጂ መጅሊሱ ፍትህን ለማዛባት ሱፍያን ማህበረሰብ በየቦታው አይ በዚህ መልኩ ልክ እየተሰራ አይደለም የተበደልኩ ነው ያለውን ማህበረሰብ ለማሳሰርና አሳስሮ መቀመቅ ለማውረድ ያልተጎነጎነኮ ያልተጎነጎነኮ ያልተነሳኮ ያልተፈነቀለኮ ድንጋይ እኮ የለም እኮ። ይህን ሶስት አመታቶች መጅሊሱ ሐጂ ሱልጣን አማን ወይንም በሳቸው መዋቅር ስር የሚገኘው አካል ያላደረገው እኮ ጥረት እኮ የለም እኮ ይህንን ለማድረግ። ስለዚህ መጅሊሱ ያደረገው ፍትህን የማዛባት ፍሬ ነው። የመጅሊሱ ፍሬ ፍትህ ማዛባት ነው ሰው

የእስልምናን ቁርአን ነው የሚከተለው፣ ወይንስ ሌላ ራሱ የሚከተለው ወይስ ሌላ ፓጓን ጌታ ኦር ሌላ ምንድነው? ኦሾ ነው የሚከተሉት ምናምን ዩሲ ምናቱም። አንድ አንድ ቁርአንን ያነበበ ወይንም አንድ አንድ ሐዲስን የሰማ አካል በዚህ ደረጃ ጭካኔ በዚህ ያህል ደረጃ ኦፕሬሽን አይፈጽምም። እናት ላይ አባቶች ላይ ሶ በዚህ መልኩት እንትናለ ከዛ መጨረሻ ላይ ሶስት ሽማግሌ ይባ በተባለ በዚህ ሂደት ላይ ሶስት ሽማግሌ ገቡበት። ኡስታዝ አቡበከር አብደላ፣ ኡስታዝ ጀማል መሐመድ አጎናፍር እንዲሁም አቶ አቡበከር አህመድ ገብተውበት የመጅልሱን፣ የመስጂዱን፣ የአሊ መስጅድን ጉዳይ ፍቶ ተብሎ ውሳኔ ተወሰነ። እነዚህ ሽማግሌዎች ጊዜም ቢፈጅባቸው የአካባቢው ማህበረሰብ ባለበት ይቀጥልና እስከ ምርጫ ድረስ በዚህ መልኩ ይቀጥል ብሎ ወሰኑ። የወሰኑትን ውሳኔ ከአዲስ አበባ መጅሊስ እንዴት የተቀለበሰው የወሰኑትን ውሳኔ አይኖ ይሄ ውሳኔ አይሆንም ብሎ ነገርየውን ያንን የውስጥ የሽማግሌዎቹን ደብዳቤ እኛ ታንቸብል የሆኑ መረጆች አሉ። ደብዳቤውን ሰርዞ የራሳቸውን ደብዳቤ ቀይረው ኮሚቴ አድርገው መስጂዱ በድጋሚ ወደ ብጥብጥ እንዲመጣ ያደረገው ማን ነው? ይኸው በሀጂ ሱልጣን ያመነ የሚመራው ከስራቸው የሚገኘው አንጃ ነው፣ ጽንፈኛ አንጃ ጽንፈኛ አንጃ ነው። ይሄ ነው ያደረገው። ሶ ከዛ በኋላ ምንድን ነው የተፈጠረው ይሄ አካል በቃ ያተረፈው አንድ ፍሬ ያፈራው አንድ ፍሬ ቢኖር በሙስሊሞች መካከል ሽንቁሩን ክፍተቱን ማስፋት ነው አንዱ ሥራ የሰራው እንጂ፣ አንድነትን ማምጣት ውህዋን ማምጣት ወንድማማችነትን ማምጣት አይደለም የሰራው። ሶ የሁከት መጅሊስ ነው፣ የሁከት የውሸት መጅሊስ ነው፣ የአጭበር ባሪዎች መጅሊስ ነው። ፍሬያቸው ባጭሩ፣ ይህንንም ስናየው ባጭሩ የብጥብጥ ወይንም በንጹሃን ደም የሚነግድ መጅሊስ ነው ብለን መውሰድ እንችላለን። ከዛ በኋላ ዳግም ኮሚቴ መልክ ከተፈጠረ በኋላ የተፈጠሩትን ሂደቶች አይተናቸዋል። ወንድሞች ረመዳን ላይ በረመዳን በውድቅት ማታ ቤታቸውን ተነቅሎ ጣራቸው ተቀዶ በስለት ማስፈራሪያ ዛቻ ሲደረግ፣ አይናቸው እንዲጠፋ ሲደረግ፣ ጥርሳቸው እንዲሸረፍ ሲደረግ አካባቢው የጸጥታ አካላትን በማዘዝ ደብዳቤን በመስጠት አካባቢው በጸጥታ አካላት እንዲሞላ አካባቢው ማህበረሰብ እየተመረጠ እየተመረጠ የመረጠ መጅሊሱ እየመረጠ እየመረጠ ሲያሳስር፣ ኦኬ። በግልጽ እኛ እኮ ካውንተር በበስተ ጀርባ ከጸጥታ አካላት የሚመጡትን እያንዳንዱ ኢንፎርሜሽኖች እናውቃቸዋለን። ማን እንደሚያዝ ምን እንደሚባሉ፣ ኤቭሪቲንግ ዊ ሀቭ ታንጀብል ኢንፎርሜሽንስ። ይሄ ዝም ብሎ ምናምን አይደለም። ተሳስቶ በዚህን ያህል ደረጃ እንግዲህ አንድ እናት 24 ሰዓት አሳስሮ 24 ሰዓት አሳስሮ በረመዳን ካዘጋጀችው ኢፍጣር ይዘዋት አስይዞ ፖሊስ ጣቢያ ያሳደረ መጅሊስ ነው። እንግዲህ የዚህ መጅሊስ ፍሬ ይሄ ነው። ይሄ ነው ሴቶችን ማስለቀስ፣ እናቶችን ማስለቀስ በማታ በር ማንኳኳት፣ እነዚህ እነዚህ ነገራቶች በሙሉ የዚህ መጅሊስ ፍሬዎች ናቸው። ሌላኛው ምናልባት ልክ ይሄ ጉዳይ ካለቀ በኋላ ሀጂ ሱልጣን አማል ችግሩ እራሳቸው ጠንስሰው እርሾውን አብኩተው ጋግረው ሁሉም ነገር ሲያበቁ ልክ እንደማያቅሰው እንደማያቅሰው ሁለታችሁንም አካላቶች ይሄ የሆነበት ምክንያት ምክንያቱም በዛው አጋጣሚ ኮሚቴውንም ሪኮግኒሽን ያገኛል ህጋዊነት ያገኛል እውቅና ያገኛል በሚል ነው። ሁለቱንም አካላቶች ጠርተው መጀዲስ ውስጥ ለማነጋገር እንግዲህ ጥርት አድርገው ነበር። ችግር የለውም አነጋገሩ። ያንን ብዙ እንትን የለብኝም። አንድ ሰው ስህተት ሊሰራ ይችላል። ደን በኋላ ላይ ያንን ስህተት ለማስተካከል ሙከራ የሚያደርግ ከሆነ ብዙ ችግር የለብኝም ወይም ብዙም ችግር አለው ያላምንም። ነገር ግን ሀጂ ሱልጣን አማን የምር የመጀመሪያ ስህተታቸውን ለማረም ነው ወይ ብለን ስናይ ግን አሁንም ሂደቱን ስናየው እንደዛ አልሆነም። ለምን ሽማግሌዎቹን ጠሩ፣ ሽማግሌዎቹን አወያዩ። የሽማግሌ አይ እኛ የተጫነብን ኮሚቴ ልክ አይደለም ሲሉ፣ አይ የኮሚቴ ጉዳይ በጊዜ እናቆየውና ሌሎች ጉዳዮች ላይ እንወያይ። ኦኬ፣ እሺ፣ የትኞቹ ጉዳዮች ላይ እንወያይ? እንግዲህ ሴት ልጅ ሴት እናቶች ሴት ትናንሽ ህጻናቶች የመድረሳ ተማሪዎች በዚህ መጅሊስ አትቀሩም ተብሎ እንግዲህ ከኢባዳ ከኢባዳ ከአውራድ ከሰላዋት ከደዓዋ ኢባዳ አትሰራም ብሎ የሚከለክል ይሄ መጅሊስ ነው። ለዛ ነው መመሪያው ይሄ ይሄ መጅሊስ መመሪያው ኦሾ ነው ታጓን ጌታ ይሁን የሚከተለው አናውቅም። እንግዲህ ሰው ኢባዳ ሰላት ለመስገድ የሚከለከል የሴቶች መስጊድ ከተዘጋ ኦልሞስት ሁለት ወር ይሆን ነው በአሊ መስጂድ በአዲስ ከተማ በሚገኘው አሊ መስጂድ የሴቶች መስጂድ ከተዘጋ ስንት ወር ሊሆኑ? ወደ ሁለት ወሮ ሊሆኑ ነው። የወንዶች የህፃናት መድረሳል ልክ እንደዚሁ ከተዘጋ ከተከለከለ ኦልሞስት ወደ ሁለት ወሮ ሊጠጋ ነው። ለምን? ኡስታዞቻቸው ሲገቡ ያሳስሯቸዋል። ለምን? መጅሊሱ የጸጥታ አካላት በደብዳቤ ያዛል። አክቹዋሊ የጸጥታ አካሉ መጅሊሱን የመታዘዝ የመታዘዝ ማንዴት የለውም የመታዘዝ ማንዴት የለውም። ሪሊጂየስ ኢሹ ላይ የጸጥታ የትኛውንም የጸጥታ አካል የደህንነት አካል ይሁን የፖሊስ አካል የመጅሊስ ጉዳይ ላይ ገብቶ የመፈትፈት ህገ መንግስታዊ ወይንም ከዶክትሪኑ ውጪ ነው። ከፖሊስ ኦር ከጸጥታ አካላት ዶክትሪን ውጪ ነው። ይሄ ምንም እንትን የሌለው ነው። እስካሁን ሲሰራ የነበረው አሊ መስጂድ ላይ ሲሰራ የነበረው ነገር በሙሉ የምር የህግ የበላይነትን ወር ምናምን ለማስፈን አይደለም። ምክንያቱም እኛም ኮ ከጸጥታ አካላቶች ይደርሰናል ኮ መረጃ፣ ከጸጥታ አካላት ማን ምን እንደሆነ፣ ማን ከማን ምን እንደሚቀበል ሁሉንም መረጃዎች አሉ። ሶ ስለዚህ ሂደቱ የመጅሊስና የመጅሊስ ብቻ ነው የሚሆነው ማለት ነው። ስለዚህ ይሄ መጅሊስ ነው ይሄን ሁሉ ነገር የጸጥታ አካላትን በማዘዝ ይሄ ሁሉ ነገር አደረገ ይሄና ሐጂ ሱልጣን አማን ሶስት ጉዳዮችን እፈታሉ አሉ። በዚህ የሽማግሌ ቡድን አንደኛ የሴቶች መስሪያ አስከፍታሉ አሉ። ሁለተኛ መድረሳውን እከፍታሉ አሉ። ሶስተኛ የዳዋ መርከዝ እንግዲህ ሰባብረው እዛች ጋር እስክሪኑ ላይ ያሳይልኝ እስኪ ዳዋ ጀማዓ የሚጠቀምበት መርከዝ የመገልገያ እቃዎቹን እንግዲህ እዩት። በዚህ መልኩ ስብርብሩን አውጥቶ ሰባብሮ ነው በዚህ መልኩ ይሄ የማን ውጤት ነው? የዚህ መጅሊስ ውጤት ነው። መስኮት ተሰባብሮ፣ የአንድ መስጂድ እኮ መስኮት ለመስራት እኮ ማህበረሰብ አዋጥቶ ነው። የሙስሊም ንብረት ያሰበረው መጅሊስ፣ እኔ የሰበረው ሌላ አካል ሊሆን ይችላል፣ ያሰበረው ግን መጅሊስ ነው። ምክንያቱም ዋና የዚህ ነገር መሰረቱ ጠንሳሹ መጅሊስ የአዲስ አበባ መጅሊስ ስለሆነ ማለት ነው። ስለሆነ የዛ እንትን ነው። ከዛ በኋላ ይሄንን ጉዳይ እንፈታለን ብለው ቀጠሮ በያዙ ሰዓት ሐጂ ሱልጣን አማን ቀሩ። ምንድን ነው ሲባል የሆኑ አካላቶች እዚህ ጉዳይ ላይ እንዳይገቡ ከዚህ በኋላ ጉዳዩን እኛ እንለዋለን የሚል ዛቻና ማስፈራሪያ ደርሶባቸዋል። ከዚያ በኋላ ጉዳዩን እነዚህ አካላቶች ይዘው ያው እንግዲህ የተባሉት ሶስት ነገሮች አይፈጸሙም ተብሎ ስቲል እስካሁን ድረስ የአሊ መስጅድ ላይ ያለው ጉዳይ እህቶች እናቶች መስጅድ ገብተው እንዳይቀሩ ደርሳቸው እንዲቋረጥ እናቶች መስጅድ እንዳይሰግዱ ሀታ ጁማ እንኳን አስፋልት ላይ እንዳይሰግዱ በጸጥታ አካላቶች የጸጥታ አካላቶች ከመጅሊሱ በሚሰጣቸው መመሪያ እንደው አንዳንዴ መንግስት የሚባለው ነገር ተተወው የጸጥታ አካላቶች መንግስትን መታዘዝ ተወው እንደ ወይ የመንግስት ህገ መንግስቱን ማስከበር ተወው እንደ እስኪባል ድረስ ማለት ነው። የመጅሊሱ መተዳደሪያ ደንብ ነው እንደ የሚከተሉት እስኪባል ድረስ ማለት ነው። አስፓልት ላይ እንዳሰብዱ ይሄ እኮ ትልቅ የራይት ቫዮሌሽን ነው። በፀጥታ አካላት የሚፈጸም ትልቅ የራይት ቫዮሌሽን ነው። የሰብአዊ መብት ድፍጠጣ ነው። የሰብአዊ መብት ጭቆና ነው። የፀጥታ አካል ይህንን መብት ሊያስከብር እንጂ ይህን አካል ሊነፍክ አይገባም ነበር። ስለዚህ እንዳሰግዱ ይሄ እኮ የእምነት እኮ ነፃነት እኮ የሰብአዊ መብት ብቻ አይደለም፣ ኢንተርናሽናል ዲክላሬሽን ኦፍ ዩማን ራይት ውስጥ አንዱ የሰብአዊ መብትን ተቀብላ ካጸደቀች ሀገራቶች አንዱ ኢትዮጵያ ነች። ከተቀበሉ ሀገራቶች ውስጥ አንዱ እምነት ነው። ሰዎች እምነታቸውን እንደፈለጉ ኤክሰርሳይዝ ማድረግ ይችላሉ፣ በግልም በተናጠልም ኦር በጀማአ ሶ፣ በዚህ እንትን ውስጥ የጸጥታ አካል መሆን የነበረበት የመከልከል ሚና አልነበር። መሆን የነበረበት ሀቂቃትን ለመውራት ማለት ይሄ ዙልም ነው። ከጸጥታ አካል የደረሰ ትልቅ በደል ነው። አስፓልት ላይ መስጊዳቸው ከተዘጋ የት ይስገዱ? መጅሊሱ አትስገዱም እንኳን ቢል እኮ ህገ መንግስቱ ስገዱ ይላል። መጅሊሱ አትስገዱ ቢል ህገ መንግስቱ ስገዱ። ኢንተርናሽናል ዲክላሬሽን ኦፍ ሂዩማን ራይትስ ወይም የሰብአዊ መብት ዓለም አቀፍ የሰብአዊ መብት እንኳን ይህንን ደንግጎታል። እኔም እናንተም ማንም ሆነ ማለት ነው። ይዘጋታ ካሉ ብራሱ ሆነ ማለት ነው። መጅሊሱ አትስገዱ ስላለ ይዘት አካል አትስገዱ የሚሉበት ማንዴት በምንም ሁኔታ የለም። ስለዚህ በዚህ መልኩ መጅሊሱን ሙስሊሙን ማህበረሰብ ሲያስደፍር፣ ሙስሊሙን የሙስሊሙን መስጊዶች መድረሳዎች ሲያዘጋ፣ የሙስሊሙን ማህበረሰብ መስጊዶችን ሲያስረግጥ፣ እንዲሁም መድረሳዎችን ሲያሽግ የነበረው ይህ መጅሊስ ነው። የዚህ መጅሊስ ውጤት ይሄ ነው። ውጤት ይሄ ነው። ምንድን ነው እስኪ ሂድና ልክ እንደ ትልቅ ነገር ሶ ይሄ መጅሊስ የሰራቸው በአሊ መስጅድ ጉዳዮች ላይ የሰራቸው ሂደቶች ይሄ ናቸው። ሌላኛው ምናልባት እነዚህ የመድረሳም የሴቶች መስጅድ ሌሎቹንም ጉዳዮች እስቲል እስካሁን ድረስ ያው መፍትሄ ሳያገኙ የሽማግሌው ቡድን እየጠበቀ ባለበት ሂደት ላይ ጭራሽ ከመጅሊሱ ማስፈራሪያ ነው የደረሰው ከመጅሊሱ አባላት ከመጅሊሱ አካላት ማስፈራሪያ ያደረሰው እኛ ድምፃችን ይሰማ ላይ ድምጻችን ይሰማ ላይ እኛ ነበርን እኛ ነበርን። በደንብ እኮ ሂደቱን በደንብ ሄደንበታል። እና እኛ የመጣንባቸውን ዓመታቶች አታውቁም። ብዙ ሳክሪፋይስ ገብተናል። እኛ መንግስት አይነቀንቀንም አይነቀንቀንም። አይደለም እናንተ ምናምን ማስፈራራት ከአንድ ሙስሊም ተቋም ማይጠበቅ ቢሆን ኖሮ እንደው ፍትሐዊ አዛኝ ኢስላማዊ አደብ የተላበሰ መስጊድ ቢሆን ነው ምንድን መጅሊስ ቢሆን ኖሮ ምንድን ነበር የሚያደርገው? እኛ የመረጣችሁን እናንተ ናችሁ፣ እኛ ምንመራው እናንተ ናችሁ። ስለዚህ እኛ ለእናንተ ታዛዦች ነን። ያለብን ችግሮች ካሉ ለእኛ ንገሩን። ምን ታመጣላችሁ አይደለም የሚባለው አይደለም። ሀት አይደለም። መንግስት እንኳን እንደዛ አይልም። ምን ታመጣላችሁ አይልም። ችግሮቼ ንገሩን፣ አስተያየት ሰጡ፣ ችግሮቻችሁን አምጡ ልፍታ። አሁን በየክፍለ ከተማው ሂዱ ክፍለ ከተሞች ፎር ኤግዛምፕል እንደ አዲስ ከተማ ክፍለ ከተማ እንደ አዲስ ከተማ ክፍለ ከተማ የባለ ጉዳይ ቀን ተብሎ አስተዳደሯ የሚያስተናግዱባቸው ጊዜያቶች እንዳሉ ያውቃል። ልደታ ክፍለ ከተማ ይሉ ልደታ ክፍለ ከተማ ልክ እንደዚሁ የባለ ጉዳይ ተብሎ የሚያስተናግዱባቸው ሴንተሮች እንዳሉ ይታወቃል። ይሄ ለምንድን ነው? ማህበረሰብን የሚያቀርባቸው ቅሬታዎች አለ፣ ኑና አስረዱ። የገጠማችሁ ያልተፈታላችሁ ችግር ካለ መጥታችሁ አስረዱን እኮ ነው ሰው በዚህም ያህል ደረጃ ነው ምን የሚሆነው ቀረብ የሚለው የሚወርደው እንደ ሽማግሌ አባቶች ባሉበት ሊያሸማግሉ የመጡት ጺማቸው ነጭ የሆነ አባቶችን ማስፈራራት ማስፈራራት ምን ማለት ነው እንግዲህ የዚህ መጅሊስ ውጤት ይሄ ነው። ማግሌ አለማክበር አባቶችን አለማክበር አባቶችን መስደብ አባቶችን መደብደብ እናቶችን መደብደብ እናቶችን ማሳሰር ወንድሞችን መደብደብ ማሳሰር በውሸት ማሳሰር ይሄ ብቻ አይደለም። እንግዲህ ይሄ መጅሊስ ምን ያህል ምን ያህል ከሲሲሊ ማፊያ በላይ ከሽፍታም በላይ ሽፍታ የሆነ የወንበዴ አደራጅ እንደሆነ የምታውቁት ኡስታዝ አብዱራህማን የሚባል ኡስታዝ አብዱራህማን የሚባል ሐፊዝ የኢማም አህመድ መስጅድ ምክትል ኢማም፣ በቅርቡ ደግሞ ከራሱ ከመጅሊሱ ጋር ሆኖ የኮሚቴ አባል ተደርጎ ከተላከ በኋላ መስጅዱ ላይ ሊፈጥሩት በነበሩት አንዳንድ ለውጦች አይኑ በማለቱ ይኸው አሁን ከሰሞኑ ታፍኖ የት እንዳለበት አልታወቀም። ስንት ቀኑ ነው? እስቲል እስካሁን ድረስ የት እንዳለ አልታወቀም። ቤተሰቦቹ ያልገቡበት ያልገቡበት የጸጥታ አካላት ቢሮ ያልገቡበት፣ የፖሊስ ጣቢያ የለም። ኦኬ፣ ያሳፈነው ማን ነው? መጅሊሱ። ያሳሰረው ማን ነው? መጅሊሱ። ሁሉ ጊዜ ሲያሳስር የኖረው ማን ነው? መጅሊሱ ነው፣ የመጅሊሱ አካላት ናቸው። እያንዳንዱ በነሶ ከፍ በግለሰብ እየከሰሰ ያለው መጅሊሱ ነው። ለምን የመጅሊሱን ሪፎርም አልቀበልም ማለት መብት ነው። አልቀበልም ለምን በእኩል እየሰራ አይደለም? ለምን ደፍጣጭ ነው? ለምን አግላይ ነው? ለምን አንድነት ፈላጊ አይደለም? ለምን ለአንድነት የሚሰራ አይደለም? ሶ ከዚያን ግን መጅሊሱ ላለፉት ሶስት ዓመታቶች ያፈራቸው ፍሬዎች በቅጥፈት የቅጥፈት የውሸት ፍሬዎች ናቸው። በቅጥፈት ማሳሰር፣ ይሄ የዚህ መጅሊስ ፍሬዎች ናቸው። ማስደብደብ፣ ይሄ የዚህ መጅሊስ ፍሬዎች ናቸው። ያንዳንዱን ሂደቶችን በደንብ በይኸው ቀጣይ ባለው ፎቶዎች በአሊ መስጂድ ብቻ በአሊ መስጂድ ብቻ የተፈጠሩትን ሂደቶችን አይተን እኔ ከወዲሁ ያው የዚህ መጅሊስ የሶስት ዓመት ፍሬዎች እነዚህ ናቸው። መጅሊሱ ያፈራቸው ፍሬዎች የበደል የጭቆና የኢፍትሃዊነት የአግላይነት የበሰበሰ አስተዳደራዊ ፍሬዎች ይህንን ይመስሉ ነበረ። በመጅሊሱ የሶስት ዓመት ፍሬዎች በዚህ ያበቃም የጎሮ የቦሮ አምቢያ መስጂድ ሌሎችንም የኢማም አህመድንም እንደዚሁ በሀገር አቀፍ ደረጃ ያሉትንም የሶስት ዓመት የመጅሊሱን የሶስት ዓመት ፍሬዎች ምንድን ናቸው የሚሉት እናያለን። ምናልባት መጅሊሱ በዚህ እንትን ብቻ ኔጌቲቭሊ ብቻ አይደለም እናየው፣ ፖዘቲቭ ፓርቱን የምናያለን። ለሱፍያው ወይም ለአህለ ሱና ወልጀማው ያበረከተው ትልቅ አስተዋጽኦ አለ መጅሊሱ ባለፉት ሶስት ዓመታት አራት ዓመታት ውስጥ ትልቅ ያበረከተው ሚና አስተዋጽኦ፣ ወይንም ትልቅ አበርክቶ ያበረከተበትም ጥሩ አጋጣሚዎች ስላሉ እሱንም እንተነትናለን። ለዛሬው በዚህ አበቃለሁ። ወሰላሙ አሌይኩም ወረሐመቱላሂ ወበረካቱ